ሰሞኑን እንግዲህ ሶሲ እና ብሩክ በለቀቁት የፕራንክ ቪዲዮ እጅግ በጣም አወዛጋቢ ሆኗል። ሃይሚም እጅግ በጣም ጨክና ቆርጣ እየሄደች ትገኛለች። በዛ ምክንያትም እንግዲህ ከሀይሚና ከብሩክ ሌላ ደግሞ ሶሲም እንዲሁም ደግሞ የሶሲ ፍቅረኛ ነኝ ያለው ዳኒም መጧል እና ከባድ ሁኔታዎች እየተፈጠሩ ይገኛሉ። ምንም መግባባትም መደማመጥም አልተቻለም። ዳኒም እንደምታዩት በጣም ከባባድ ቃል ነው እየተናገረው የሚገኘው እና ብሩክም ሶ ሃይሚን ለማሳመን ሞከረ፣ ዳኒን ለማሳመን ሞከረ። ማንም ሰው ግን ሊሰማው ፈቃደኛ ሁላ አይደለም እና በጣም አስቸጋሪ እየሆነ ነው። ብሩክ እንግዲህ ብሎ ብሎ ብሎ ብሎ እያቃተው እሱ ራሱ በቃ የመጨረሻ ደረጃ ላይ የደረሰ ይመስላልና እስኪ ዛሬ እንግዲህ ዳኒ ብሩክን አግኝቶት ብዙ ነገሮችን አውርተዋል። ና ሀይሚ በዚህ ልክ ልትናደድ የቻለችበት ምክንያት የሆነ ነገር ቢፈጠር ነው በመሀላችሁ። ስለዚህ ከሶሲ ጋር እንደፈለገ መሆን ትችላለህ ነው እያለው የሚገኘው። እሱ ደግሞ ሶሲ ሚስትናት ፍቅረኛ ናት፣ ና ተረዳት ተታረቁ ነው እያለ የሚገኘው። ግን ደግሞ እንኳን ለመታረቅ ጭራሽ ሀሳቡን ለመስማት ብሩክን ለመረዳት ራሱ ምንም አይነት ፍላጎት የለውም። ሀይሚም ዳኒም ማለት ነውና የምትጎዱት ራሳችሁ ናችሁ። ነገ የምትጸጸቱት እናንተ ናችሁ። ምክንያቱም ይሄ ልጅ እውነት አለኝ። እመኑኝ፣ ምንም ከካሜራ ጀርባ የሆነ የተፈጠረ ነገር የለም። እባካችሁ ብሎ ተንበርክኮ ማለት ነው የሚለምናችሁ ያለው ሀይሚንም ዳኔንም ማለት ነው እና እኔም የሩታ የይቅርታ የሀይሚ እንዲ መሆን የሀይሚ እንዲ በጣም መጨከን እንዲ መቁረጥ እንዲ በቃ ውስን ማድረጓ እግዚአብሔርን ግራ ግብት ብሎኛል። እንኳን እኔ ብሩክም ግራ ግብቶት ቁጭ አሳዝናኛለች። ማለት አንዳንዴ ልባችሁ ደግሞ የሆነ ወላዋይ ካልሆነ ለምሳሌ፣ አሁን ወይ እውነት ሊሆን ይችላል ወይ ሐሰት ነው ውሸት ነው ወይ እንደዚህ ካላላችሁ በአንድ ሙሉ ሐሳብ በቃ ይሄ ነገር አድርገውታል እውነት ነው ብላ ትክክል ነው ብላ ካሰበች ካመነችበት፣ ብሩክም ቢያስረዳት ሶሲን ብታስረዳት፣ ሶሲንማ ስታያት በቃ ደብደቢያት ደብደቢያት ነው የሚላት። እና ምናልባት እንግዲህ የራሷ ምክንያት ሊኖራት ይችላል። እኔ አሁን እዚህ ሐሳብ ስሰጥ በቃ መስራት አልቻልኩም ሰሞኑ ቪዲዮ ራሱ ማለት ነው ማለት ሞራሌ ነው የምትነኩት። ሀሳብ እዚ ጋር ሰጠው። ጥፋቴን ካለ በስርዓት መናገር አስቱ፣ እዚ ጋር እኳ ጥፍተሻል። አንዳንድ ልጆች እንደምትጽፉት መልካም አስተያየት የምትጽፉ ልጆች አላቸው እንዴ? ሀይሜ ኮ በዚህ መንገድ እንደዚህ ነው የሆነው ብለው ሀሳብ ይሰጡኛል፣ ከተሳሳትኩም ያርሙኛል። ስለ ብሩክም ሳውራ ከተሳሳትኩ ያርሙኛል እንጂ ስድብን በስድብ ወይም ደግሞ በመጥፎ ንግግር ሰውን ልትቀይሩት ልትለውጡት አልትችሉም። ነገርኩኝ፣ በቃ እኔም እየነገርኳችሁ። ለሀይሚም ለብሩክም ጥላቻ የለብኝም። እኩል ነው መወዳቸው፣ እኩል ነው ማከብራቸው። የነሱን ሰላም መሆን የነሱን አብሮ መሆን ነው የምፈልገው ብዬ ተናገር ና ብዙዎቻችሁ ስድብ ነው የምጽፎት። እኔ ምን አርጊያችሁ እንደሆነ አላውቅም። ማለት በዚህ ልክ ጥፋቴን ሳላውቀው፣ በቃ ጥፋቴን ፈለግኩ ፈለግኩ፣ ግን ምን ምኑጋ እንደሆነ ጥፋቴ ስህተቴ አላውቅም። ልሳሳት እችላለሁ፣ አይኖ ሰው ነኝ ግን በዚህ ልክ የሚያሰድበኝ እንደዚህ በጣም ስድቡ ራሱ የሚዘጋ ስድብ ነው። ብትሰድቡ ይስደቡኝ። ከዚህ በኋላ እኔ ምንም እናንተ የማባብልበት ነገር የለም፣ ምክንያቱም ደክሞኛል። በቃ እኔ እዚህ ጋር አንድ ቪዲዮ መጥቼ ከእናንተ እኩል ነው የምጨነቀው። ለሀይሚ ለብሩክ አስባለሁ። አንድ ቪዲዮ ሪከርድ አድርጌ ለመፖሰት ብዙ ሰዓት ነው የሚወስድብኝ በኢትዮጵያ ኔትወርክ። በጣም በቃ ከባድ ሁኔታ ላይ ሁኜ ነው የምሰራው። ብዙ ሰዎች ያልሆነውን ሆነ ያልተፈጠረውን ተፈጠር ብለው ስንት ነገር ሰውን ሲቦጭቁ፣ ሲሳሙ፣ ሲሳደቡ አይደለም የሚውሉት? እነሱን ገብታችሁ ላይክ ሼር ስታረጉ አይደለም የምትሉት? አንዱን ከአንዱን ለማጋጨት እኔ እንደዛ ማወራ ቢሆን ኑሮ እስካሁን ቻና ላይ ሀምሳ ሺህ ይገባ ነበረ። እግዚአብሔርን ነው ምላችሁና እኔ ትክክለኛ ነገሩ ስለምናገር ነው ብዙዎቻችሁ። በዚህ ሰሞን በተለይ በሃይሚና ስለ ሃይሚ ጥፋት ሳወራ የሃይሚ ደጋፊዎች ልትበሉ ትደርሳላችሁ ስለ ብሮክ ጥፋት ሳውራ የብሮክ ደጋፊዎች አፈር ቢ፣ አንቺ ውሻ ፎቶ የመዘግዘግ ቪዲዮ የመዘግ ምን አርጊያችሁ ነው ይሄን ያህል እንዴ? ተውኝ እንጂ ልስራበት፣ እግዚአብሔርን ልስራበት። ይህን ያህል ሞራሌን የሚነካ ንግግር አትናገሩ። በቃ ይህን ያህል ምን አደረግኳችሁ? ምን በደልኳችሁ? ያሰብኩትን ነገር የራሴን ሀሳብ እኮ ነው። እናንተ የራሳችሁ ሀሳብ የራሳችሁ እይታ ሊኖራችሁ ይችላል። እኔ ግን እዚህ ጋር ሚዲያ ላይ ቪዲዮ ፖስት አደረጉ አይደል? ሀይሚን ሀይሁን፣ እኔ ብሩክ ና ሀይሚን ሰሞኑን ተጣሉ። አሁን ሀይሚን ፎቶን ዘቅዝቄ አንቺ ለምን አትረጁም? ለምንድ ነው እንደዚህ የምትሆኝበት? አንቺ ማን ስለሆንሽ ነው? ምናምን ብዬ ብዙ ክፉ ቃል እየተናገርኩኝ ቪዲዮ ፖስት ማድረግ ይችላሉ። የእውነቴ ነው ባለፈውም ከሶሲ ጋር አንድ ክፍል ውስጥ አንድ ሩም ውስጥ ብሩክ አይተነዋል አይደል። ያኔ ምን ምን አይነት ባለጌ ወንድ ነ፣ እንዴት እንደዚህ ታደረጋለ፣ ሀይሜ ከጎን ሆና ብዬ አሽቃ ብጬ የሌለ ያለውን ጨማምሬ ከባድ ንግግር መናገር እችላለሁ። ግን ያን ህሊና አይፈቅድልኝም። ጥፋት ካጠፉ በቀጥታ ብሩክ ለምን እንደዚህ ያደረግ ብዬ ሀሳብ አስተያየት እሰጣለሁ። እነሱ በለቀቁት ቪዲዮ፣ እነሱ ባወሩት ወሬ፣ እነሱ በተነጋገሩት ንግግር ተነስቼ ነው እንጂ እዚህ ጋር መጨምረው መቀንሰው ነገር የለም። እኔ በምን ምክንያት እንዴት ብዬ እንደማስረዳችሁ በምን መንገድ ባወራ እንደምትረዱኝ እኔ አላውቅም። በእውነት ይህን ነው የምላችሁ። እግዚአብሔርን የግራ ግብት ታለኝ ለመስራት ራሱ ሞራሌ ሁሉ እየጠፋ ነው። እንደዚህ መሆን የለበትም። ከተሳሳት ኩኝ አስቱ እዚህ ጋር እኮ እንደዚህ ነው ብላችሁ አረሙኝ። አታረማለሁ ሰው ነኝ አደለ? እና ፍጹም አይደለም። እንደ ፈጣሪ አትዩኝ እኔን። ይህንን ነው ልላችሁ የምችለው። ከቻላችሁ ማየት ነው፣ ካልቻላችሁ ደግሞ ቪዲዮን እስከ መጨረሻው ስለማታዩት ነው። በነገራችሁ ርዕሱን የፈለገ ነገር እንትና ሞተች ወይ እንትና ሞተ ብዬ ራሱ መፖሰት እችላለሁ፣ መብቴ ነው። አንድ ልነግራችሁ የምችለው ነገር ርዕሱን የፈለገ ነገር አድርጌ እጽፋለሁ። ምክንያቱም ሁሉም ሰው እንደዛ ስለሚጽፍ አጋኖም ሊጽፍ ይችላል። መጻፌ ዋናው ነገር ንግግሬ ነው። ንግግሬ ካስከፋችሁ፣ ካስቀየማችሁ አስቴር እንዲያደርገሻል በቃ እንደዚህ አታደርጊ ብላችሁ ጻፉልኝ፣ እኔ አርማለሁ። ከዛ ውጭ ባካችሁ፣ ካልፈለጋችሁኝ፣ ሀሳቤ ካልተመቻችሁ ቪዲዮን አትዩት በቃ እና ባካችሁ እያልኩ እየለመንኳችሁ ነው። በጣም ከባድ ሁኔታ ላይ ነው ያለሁት የእውነት መስራት አልቻልኩም እና ይሄንን ነው ልልላችሁ የምችለው። ወደ ብሩክና ዳኒ ስመለስላችሁ እንግዲህ ዳኒም ዛሬ መጥቶ እየጮኸበት ነው የሚገኘው ከሶሲ ጋር እንደዚህ ከፈል እንደፈለጋችሁ ነ ከሶሲ ጋር እንደዛ እንደዚህ ምናምን እያለ ነው የሚገኘው እና ብሩክን በጣም እንትን አላችሁት፣ የሆነ እልህ ውስጥ አስገባችሁት በጣም አንዳንዴ አንዳንድ ሰዎች ታግሰው ታግሰው የሆነ ሰዓት ላይ ቡግ ካሉ ከባድ ነው። ሀይሚን አሁን ላይ ሙሉ በሙሉ መቶ ፐርሰንት ልፈርድባት አልችልም፣ ግን ሰማንያ ፐርሰንት እፈርድባታለሁ። መፈርድባት ምንድ ነው፣ እች ልጅ የምትወደው ከሆነ የሚወዳት ከሆነ ምናልባት እየፈተነችው ሊሆን ይችላል። ግን አሁን እኔ ምናልባት ሀይሚ እንዲህ እያሰበች ሊሆን ይችላል ብዬ ከማወራው ይልቅ ባወራችሁ ልክ ነው ማወራው፣ ንግግሯ ላይ በቃ ይህንን ነው፣ በዚህ ሀሳብ ነው የምሰጠው እና ሀይሚ ራሱ በጣም አብዝተዋለች። የእውነት ለመናገር በጣም አካብደዋለች። ከባድ ነው አልዋሻችሁም። አንድ ወንድ ልጅ በጣም የምትወዱት ሰው ለወደፊት አብሮኝ ይሆናል፣ ፍቅረኛ ይሆናል፣ የትዳር አጋሪ ይሆናል ብላችሁ የምታስቡት ወንድ ከሌላ ሴት ጋር ሩም ውስጥ ብታዩት በጣም ከባድ ነው፣ ለሴት ልጅ በተለይ በጣም አስቸጋሪ ነው እና ይሄ ፕራንክ ደግሞ የሶሻል ሚዲያ ላይ ሰው ስትሆኑ ደግሞ ይሄ ነገር ኖርማል ሊሆን ይችላል ፊልም ላይም እንኳን እየተሳሳሙ ራቁቷን ሴቷ ምንድነው፣ ከጡቶቿ በላይ ወንዱ ከወገቡ በላይ ራቁታቸውን ሆኖ ተቃቅፎ ይተኙ የለ ይሳሳሙ የለ ያ ማለት ነው። አሁን የሶሻል ሚዲያ ላይፍ ይሄ ነው። ፕራንክ በቃ ያለ ነገር ሆኗል። ግን ያለፈው ነገር አልፏል እና ሀይሚዬ ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጣው። እሷም ላሰራ እሱም ላይሰራ ሰራ እንደዚህ አይነት ፕራንክ ቢያንስ እንደው ውጭ ላይ ቢሆን መንገድ ላይ ምናምን ቢሆን ችግር የለው ቢሰራ ግን ሩሙ ውስጥም ቢሆንም ብሩክ እውነት አለኝ እባክሽን እኛና ፈጣሪ ነው የምናውቀው፣ ምንም ነገር ያደረግነው ነገር የለም ብሎ እያስረዳን ያለው ሀይሚን ልትቀበሉ አልቻለችም። ዳኔ በዚህ ጋጎጭ ጋጎጭ ይላል ምናምን ነገር። የሶሲና የዳኔ ነገር እንደፈለጉ መሆን ይችላሉ፣ አያገባንም። ምክንያቱም እውነታውን እሱ ሚስቱን ማመን ካለበት ይመን ካልሆነ ደግሞ እንደፈለገ መወሰን፣ እንደፈለጉ መሆን ይችላሉ። ግን አሁን እኔ የሚያሳስበኝ ሀይሚና ብሩክ ለስንት ጊዜ የገነቡትን ፍቅር፣ ለስንት ቀን ያቆዩትን ጓደኝነት፣ የስንት ቀን የቆየውን መተማመናቸውን እየሸረሸረው ከባድ ሁኔታ ላይ እያደረሳቸው ይገኛል። ይሄ ደግሞ በጣም አደገኛ ነገር ነውና ሀይሚዬ፣ ሀይምዬ ለአንዴና ለመጨረሻ ጊዜ የምነግርሽ ነገር ቢኖር ሴት ነሽ፣ በጣም ብልህ ነሽ፣ ብልጥ ነሽ። ደግሞ ሰሞኑ በጣም እያማረባት ነው ነገራችን ላይ፣ ብዙዎቻቸው ደግሞ እየቀናችሁባት ነው። አትቅኑባት። በጣም ነው ያማረባት። ቆንጆ ናለች የምር በደንብ ራሷን ጠብቃለች። የምር በፊት በጣም ክስት ትብላለች። ቻፓዋ በጣም ነው የሚያምረው የሆነ እንዴት ነው በጣም ቁመኗ ራሱ ቆንጆ ሆናለች እና በዚሁ አጋጣሚ ሳልናገር ማለፍ ስላልፈለግኩ ነው። እና ሴት ልጅ እንዴት አለቦጣ ማየት በጣም ያስደስታል እና አንዳንዴ ቀጫጫ ስትሆኑ ምንም አይነት አለባበስ ብትለብሱ አያምርባችሁም። እና ሀይምያው አሁን ላይ የምትለብሳቸው ልብሶች እራሱ በጣም ነው የሚያምርባት። በፊትም ያው በእርግጥ ቀሚሶች ምናምን ያምሩባት ነበር፣ ይበልጥ ደግሞ አሁን ላይ እያማረባት ነው እና ልናግርሽ የምችለው ነገር ፍቅርሽን አንቺ ነሽ ማዳን ያለብሽ። ለፍቅር ሲባል ብዙ ዋጋ ይከፈላል እና አንቺ ደግሞ ይሄንን ቀን ይሄንን ጊዜ ይቅርታ ብለሽ በይቅርታ ይቅርታ ብሎሽ ይቅርታውን ተቀብለሽ በይቅርታ ብታልፊ ዋጋ ብትከፍሊ ለፍቅርሽ በቃ ጥቆ ጥቅም አለው እንጂ ጉዳት የለውም። ይህንን ነው ልናገር የምችለውና እባክሽን ተረጁ በቃ ይቅርታውን ተቀበልለት ነገ ከነጎዲያ ብሩክም አይለመደኝም ብሏል ከተለመደው ይሄን ነገር ካደረገው ድጋሜ በተለይ ከሶሲ ጋር ካደረገ ይሄ ነገር ለአንዴና ለመጨረሻ ጊዜ በቃ ቁርጥ ያለ እንትን እንሰጠዋለን። እኛም እንወቅሰዋለን ያኔ እና አሁን ላይ ግን እባክሽን ተረጁ እና ወደ ፍቅራችሁ ተመለሱ ማንንም በሶስተኛ ወገን አታስገቡ እና ሃይሚ በእርግጥ ከባድ ነው በዚህ ሁኔታዋ። የእውነት ለመናገር ግን የሆነ ወንድ እዛ የምትመጣ ነው የመሰለኝ። ማለት ብሩክን ለማናደድ ምናምን ብላ በጣም ተበሳጭታለች። እግዚአብሔርን ነው ምላችሁ። በጣም በቃ በተለይ ከሶሲ ጋር መሆኑ ምናልባት ሶሲ ከካሜራ ጀርባ የሆነ ነገር ብላት ሊሆን ይችላል። የሆነ ቪዲዮ ልካላት ልት የሆነ እግዚአብሔርን። አንዳንዴ እኮ ከባድ ነው ወይ አላውቅም። ለቪዲዮ ሲዘጋጁ ምናምን እሷ ቲሸርቷን ሸሚዟን እያወለቀች ነበር ምናምን፣ ያን ቪዲዮ ወይ ሪከርድ አርጋ ቆርጣ ልካላት ይሆን ወይ ሌላ ሰው ልኮላት ይሆን ለሀይሚ፣ አላውቅም። ያለ አንዳች ምክንያትማ በዚህ ልክ ሃይሚ አልተናደደችም። እግዚአብሔርን አሁን አሁን ለዊኜ ሳስበው እና ብሩክ ያው ንጽህናን እግዚአብሔር ነው የሚያውቀው። አንተ ብቻ ታጋሹን በቃ፣ እውነት ካለ የሆነ ቀን ላይ ልትረዳ ትችላለች። እና ተስፋ እንዳትቆርጥ ነው የምለው። ሀይሚና ብሩክ ወደ ራሳችሁ ተመልሳችሁ ፍቅራችሁን አድሳችሁ የድሮ ፍቅራችሁን በቃ እየተያያችሁ በቃ እየተዛዘል ኧረ በስመ አብ፣ ብሩክ የሚያዝላት ጸጉሯን የሚያበላሻት የሚያበላሽበት ምናምን የሆነ ያ ቪዲዮ አልናፈቃችሁም? ያ ክርክራቸው ጭቅጭቃቸው በቃ ቀልዳቸው፣ እሷ ትታው ስትሮጥ እሱ ሲሮጥ በዝናቡ። ኧረ በስመ አብ፣ ብዙ ላይፍ አሳልፈዋል ሀይሚና ብሩክ። በደዛ ላይ ይፋችሁ ተመልሳችሁ ብናያችሁ ደስ ይለናል። ዳኔ ደግሞ ውጥር ውጥር ውጥር አትበል። ከማጠረ መጎጠረኛ ምን አገባን ታዲያ እንዴ! ማመን ከፈለክ ካላ ማመን ካልፈለክ ታዲያ ለምን ብሩክን አገኘው? አንዳንዴ አንዴ እኮ ማለት ነው ላለማመን። ዝግት ካደረጋችሁት ምንም ውሃ ነው ብትባሉ ወተት ነው ብላችሁ ነው የምትከራከሩት እና አምሮን ለማሳመን ሞክር። እውነትም እንደዚህ ሊሆን እኮ ይችላል። በሁለት መንገድ ካሰብከው በሁለት ሳይዝ ይሄ ነገር አይከብድም ለመረዳት። በጣም ቀላል ነገር ነው ብዬ ነው ማስበው። ና እባካችሁ ለብሩክና አስቡለት። በቃ ሶሲ ራሱ ሰሞኑን በጣም ነው በቃ ስሜታ፣ ይሆና ሀይሚን በቃ እኝክ ብታረጋ ደስተዋ ነው፣ ግን የራሷ ጥፋት ስለሆነ ምንም አረግ አልቻለችም። ና ይህንን ነው ልል የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ለማንኛውም ግን ሰሞኑን በሰራሁት ቪዲዮ ካስቀየምኳችሁ፣ ካስከፋዋችሁ ይቅርታ አድርጉልኝ። ሀይሜና ብሩክ እንደሚታረቁ መቶ ፐርሰንት እርግጠኛ ነኝ። ነገ ከነገ ወዲያ አብሮ የሚሆኑ ሰዎች ናቸው። ስለነሱ ስለ እነሱ ክፉ ቃል ማውጣት አልፈልግም አላወጣውም። ግን አንዳንዴ ስሜታዊ እሆናለሁ። በቃ ብሩክ አጥፍቶ ሳይ፣ አያጠፋም አያደርገውም ብዬ የማስበውን ነገር አድርጎ ሳይ እናደዳለሁና ምናልባት ያኔ በስሜት የሆነ ነገር ልናገር እችላለሁ። ብሩክ ሀይሜም እንደዛው በቃ ይህን ነገር አታደርገውም ብዬ ጠብቄ ከዛ የሆነ ነገር አድርጋ ሳያት ልገረም እችላለሁ፣ ወይ ደግሞ ያልሆነ ቃል ላውጣ እችላለሁ። እና ካስከፋዋችሁ ይቅርታ አድርጉልኝ። እኔም ሀይሚንና ብሩክን እናንተ እንደምትወዷቸው እኔም ወዳቸዋለሁ። ለእነሱ የተለየ ጥላቻ የለብኝም። ከመጀመሪያው ጀምሮ የምከታተላቸው ልጆች ስለሆኑ ለማለት ነው። ለማንኛውም በኮሜንታችሁ እንግዲህ ጠብቃለሁ ብዙ ነገሮችን ብዙ ሀሳባችን ትጽፋላችሁ ብዬ አስባለሁኝ ስለነበረን ቆይታ አመሰግናለሁ ላይክ ሼር አድርጉ ሰብስክራይብ ያላደረጋችሁ ደግሞ ወዶች ዬ ሰብስክራይብ በማድረግ አበረታቱኝ ስለነበረን ቆይታ አመሰግናለሁ ብያላችሁበት ክፉ አይንካችሁ በሰላም ለሀገራችሁ ያብቃችሁ በስደት ያላችሁ እህት ወንድሞቼ እና ወዳችኋለሁ ክፉ ቃል አልናገርም መጥፎ ሰውም አይደለውም ልቤ ውስጥ ምንም አይነት መጥፎ ንግግርም አልወድም እኔ ግድፋች ስባል ራሱ በጣም ነው የምደነግጠው። ያስከፋኛል ሁላ እና ሰውንም እንደዛ ማለት አልወድም። እና ተሳስቼ ግን ላወራ እችላለሁ አንዳንዴ፣ ይቅርታ አድርጉልኝ ማለት ነው። ሰላም ቆዩልኝ።